ቀኒንቶ እና ሀይሚ አንድ ሩም ውስጥ ከአንድ ወንድ ጋር ማንም ሰው ሳይኖር ካሜራ ተቀምጦ አንተ ድንገት ስገባ ፕራንክ ነው ብትባል ነው እንደምትል፣ ሊደብር ይችላል። እንኳን እኛ እኔና ሶሲ ኮ ማስረጃ ያደረግነው ቪዲዮውን ነው ዳኒ፣ ቪዲዮ ያለን እኮ ቪዲዮውን ነው ማስረጃ ያደረግነው። ራሳችንን እናውቃለን ሁለታችንም፣ እኛና እግዚአብሔር ነው የሚያውቀው የሰራነውን ነገር እኮ እናውቃለን ግን ደግሞ

እንግዲህ ብሩክና ዳኒ ተገናኝተዋል ማለት ነው። ትናንት ብሩክ ዳኒን አገኘዋለው ብሎ ነበር። እንግዲህ ሀይሚ ዛሬ አልመጣችም ማለት ነው። ሀይሚና ሶስ እንግዲህ ዛሬ አልመጡም። ብሩክና ዳኒ ነው የመጡት ዛሬ። እንግዲህ ዳኒ ዘራፍ እንዴት ነው? ፍቅረኛን ከእናት ከአባቴ ላስተዋውቅ ዝግጅት ላይ ባለው በሳት እንዲህ አይነት አክሲደንት ሲፈጠር የኢትዮጵያ ሕዝብ ይፍረደኝ እያለ ነው ማለት ነው። ዳኒ እንግዲህ ማለት ነው እና ቤቱታ እያቀረበ ነው። እኛ ደግሞ የጨረቃ ቤተሰቦች ቦራ ቀብራረው የሙሽዬ ልጅ ጨዋ ወሎ ጨዋ ያሳደገው በዚህ ቦታ የሚገኝ አይደለም ብለን መልሰናል ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ። ሰላማችሁ ዛው ወያላቸውበት እያልኩኝ ውድ ቤተሰቦች አለን አላችሁ። ቪዲዮውን ስጀምሩ በላይክ ጀምሩ። ስለምታበረታቱኝም በጣም አመሰግናለሁ። አሪፍ አሪፍ ኮመንት በጣም ረጃጅም ኮመንት የምትሰጡኝ አላችሁ፣ እንዲሁም ለጨረቃ ቤተሰቦችን በጣም የተጨነቃችሁ አላችሁ። በጣም ማለት ነው እና እኔ የምላችሁ ነገር ቢኖር ይኸው ታውቃላችሁ፣ እንግዲህ የሀይሚና የብሩክን ችሎታ ታውቃላችሁ፣ ከምንም በላይ ማለት ነው። እና አንዳንዴ ብሩክ ፕራንክ ሲያደርግ ሀይሚን ሀይሚ ብድሯን ካልመለሰች ምንም መተኛት የለም እንቅልፍም አይወስደኝም ትላለች። እና ብሩክ ደግሞ በቃ ሀይሚ ፕራንክ ካረገችኝ እኔም ቆልፍን ቆልፌ አላስወጣም ነው ምላሰግጭ ብሏልና፣ እንግዲህ እነዚህ ልጆች ያው በቅርብ ቀን ይታረቃሉ ብዬ አስባለሁ። እውነት ለመናገርና ወደ ዋናው ጉዳይ ስገባ እንግዲህ ዳኒ ዛሬ ዘራፍ ብሎ መጥቷል። እንዴት አንዲት የማፈቅራትን ሴት እንዴት አንድ ዶርም ውስጥ ቆልፈህ እንዴት አደርጋለ ብለዋል ማለት ነው። እና እውነት ለመናገር ዳኒ ዛሬ ስሬስ ሆኖ እያወራ ነበር። እና እንደዚህ ስሬስ ሆኖ እንዲያወራ እና እንደዚህ ቡራን እንዲያናግረው ወይም እንዲያፋጥጠው እንዴት ነው ቃላቶችን ምናምን። በነገራችን ላይ ጎበዝ ነው ዳኒ፣ ሌላ ቦታም ሲሰራ የዋለው ከብዙ ሰዎች ጋር ከብዙ ጓደኞቹ ጋር ይሰራል እና ዛሬ ግን ማለት ሀይሚ እንዴት ሊደብራት ቻለ? ሀይሚ እኮ የሚሰማት ስሜት እኔ ጋ ተሰምቶኛል ማለት። አንተ ለምን እንደዚህ ማድረግ አስፈለግህ? ያንተና የሶስ ሲቅርርብ በቃ ደስ አይለኝም ብሎ እንግዲህ ዛሬ ቡራን በጣም ሲጨቃጨቁ ነበርና እውነት ለመናገር ቡራም ለማስረዳት ሞክረዋል እኔ በቃ ጀስት ጓደኛዬ ናት የሴት ጓደኛዬ ነች የፕራንክ ስሬ ይልኛል ኳ ሳትፈልግ ሁላ ነው ብሎ እንግዲህ ቡራ ለማስረዳት ሞክሯል ማለት ነው እና ዳኒ እንግዲህ በቃ ስሬ ስኖ ነው እያለ ያለው ማለት ፍቅረኛ እንደሆነች ታውቃለህ። ያ ቪዲዮ በሚሰራ ሰዓት እንኳን እኔ ስደውል ስልክ አታነሳም፣ ቢያንስ እንኳን አንተ ለምን አላሳወቀኝም ብሎታል። እንግዲህ ብሩክ ደግሞ እኔ እናንተ አንተዋወቅም ብዙ እኔም አቃት ስው ሲን ነው ከአንተ ጋር አንዴ ብቻ ነው የተገናኘን ምናምን ብሎ መልሷል። ብሩክ ማለት ነው እና እንግዲህ በሙሉ በአጠቃላይ ማለት ነው፣ ምን መሰላችሁ ዳኒ ያለው ነገር በሙሉ ማለት ነው በተዘዋዋሪ ሀይሚ ያለችው ነው ማለት ነው። ማለት ሀይሚ በደንብ ያለችውን ነገር ቪዲዮ ዳኒ ብሎታል ማለት ነው። ማለት በቃ ሶሲ ለሶሲ እያደረገቻትን ማለት ለሶሲ፣ ለምን እንደዚህ ያደረግች ምን አስበች ነው ምን ፈልገች ነው፣ ቢያንስ እንኳን የሚሰራ ፕራንክ አተሽ ነው እንዲህ አይነት ፕራንክ የሰራችሁ ብሩክ እንኳን እነስራ ቢልሽ አንቺ ለምን ተስማማሽ ሴት ሆነሽ እንዴት በሴት ልጅ እንዲህ አይነት ቪዲዮ ትሰሪያለሽ እንዲህ አይነት ፕራንክ ተባባሪ ትሆኛለሽ ብላ ጥግ ድረስ ሶሲን ነግራታለሽ ማለት ነው እና ሶ የሀይሚን ሀሳብ አምቶ ዛሬ ዳኒ ደግሞ ለብሩክ ብሎታል ማለት ነው ግን ያም ሆነ ይህ ብሩክ በእንደዚህ አይነት ነገር እንደማይገመት ብዙዎቹ ጠንቅቃችሁ ታውቃላችሁ። በነገራችን ላይ የሰው ልጅ ማንነቱ፣ ታማኝነቱ፣ በቃ የስራው ጸባይ በሙሉ ስለዚያ ሰው ማንነት የሚገለጸው በሚሰራው ቪዲዮ ብቻ አይደለም። በቃ ብሩክ ነው የምታውቁት ታውቁታላችሁና ማብራሪያ መስጠትም አያስፈልግም ማለት ነው። ሰ ዳኒም አይ ቲንክ ፕራንክ እያደረገው ነው ብዬ አስባለሁ። እንዲያውም ደራሲዋ ሲዋ ቅመማት ሆናለች ብዬ ነው የማስበው። ማለት የሚናገራቸው ነገሮች ልክ ሀይሚ፣ የሀይሚን ንግግር ታቁታላችሁ እና በቃ ለማስረዳት ጊዜ አይፈጅባትም ሀይሚ ማለት ነው። ስለዚህ ዳኒም ያለው ይሄን ነው እና ሀይሚን የተሰማ ስሜት እኔ ገም ተሰምቷል አንተና ሶሲ የሆነ ሪሌሽንሽፕ ቢኖራችሁ ነው እንጂ ለኔ ሳትነግረኝ እንዲህ አይነት ቪዲዮ አትሰራም። ስለዚህ በህይወት የመተህ እንደዚህ ህይወት የተበላሽቷል ከሶሲ ጋር እንደፈለክ መሆን ትችላለህ ብሏል ማለት ነው ዳኒ። እንግዲህ ሀይሚም ቡራንም እንድናያለችው ከሶሲ ጋር እንደፈለክ መሆን ትችላለህ ነው ያለችውና ሀይሚ ቦራን ፕራንክ እያደረገች ነው። ኔቨር ኔቨር ሀይሚ ትናንትናም፣ እንዲሁም በቃ ሰሞኑን ብሩክ ላይ እንደዚህ በጣም እንትን ብላ እያደረገች ያለችው ማለት ሞር እንዴት ነው የተናገረችው? በቃ አንተ ጋር መሆን አልፈልግም፣ እንደዚህ አልፈልግም፣ ከሶሲ ጋር መሆን ትችላለህ የምትለው በእኔ በራሴ ማለት ነው። በቃ ሀይሚ ቡራን ጥግ ድረስ እና ለሶሲም እየመለሰች ነው እንጂ ሀይሚ ለብሩክ እንዲህ ስትሆን አይተናት አናውቅም። ይህን ደጋግሜ ተናግሬ ያለው የምር ማለት ነው። የምታምኑ ልታምኑ ትችላላችሁ፣ የማታምኑ ደግሞ እኔ ራሴ ሀሳብ ነው፣ ምንም ማድረግ አልችልም እና አንዳንድም ኮመንትም እያየው ነበር። የሚያስቀኝ አንቺ ለሀይሚ ሲሆን ፕራንክ ነው ትያለሽ፣ ሁሌ እንደዚህ እያስጨነቀችው ሀይሚ ፕራንክ ነው እያደረገች ትያለሽ። እንዴት ነው ቡራ እኮ የዚህ ሰው አይደለም፣ እንዴት በዚህ መልኩ ታስጨንቀዋለች እምትሉኝ አላችሁ ማለት ነው እና እንግዲህ ቡራም ተናግሮታል። ፕራንክ ማለት ሆናችሁ አስመስላችሁ የምትሰሩት ነገር ነው። ኢቭን እንኳን እኔ አንዳንድ ቃላት አጠቃቀሜ ወጣ ያለ ቃላት ብናገር እንኳን ለፕራንኩ ማሳመሪያ ነው እንጂ በእውነት እንዳይመዘገብብኝ ብሎ ተናግሯል። ሰው ተራርተነዋል ማለት ነው። ስለዚህ ሀይሚን ቢሆን እንግዲህ እንደዚህ እየተናገረች ያለችው በቃ ሶሲንና ብሩክን ማለት ነው ያጨለለቻቸው ነው እንጂ ከልቧ እንዳልሆነ ነው የሚገባኝ። ማለት ነው እንደውም አሁን እኔ እንደገባኝ ከሆነ አይ ቲንክ ሀይሚና ዳኒ በንድ ነው ማለት ነው። ቡራና ሶሲን የመጨረሻ ሊያጨልሏቸው ተነስተዋል ብዬ ነው የማስበውና ብሩክ ደግሞ በቃ ወንድሜ በጣም ከዚህ በላይ ትዕግስት እንዲኖረ ነው የምፈልገው። በጣም ትዕግስተኛ ነህ። አሁን በጣም በጣም ማለት ነውና በጣም ከሚባለው በላይ ሰሞኑን እያደነኩት ነው ብሩክን። ትዕግስት ያለው የምር ማለት ነውና አሁንም ቢሆን መታገስ አለብህ። በቃ ማለት አይዶን ነው። ነገ ሀይሚን ትመጣለች። ነገ ዛሬ ትመጣለች ብዬ ነበር እንግዲህ ዳኒ ነው የመጣ። ነገ ሶሲና ዳ ሶሲና ሃይሚ ይመጣል ሶሲና ሃይሚ ይመጣሉ። አይ ቲንክ ነገ ሃይሚ ይመጣሽ፣ በቃ ሁሉንም ነገር ፈጥረት አርገሽ ተናግረሽ ሁለት ቀን የሰራሽውን ቪዲዮ ሁለቱን ለማጨለል እንደነበር ግልጹን ተናግረሽ እኔ ከምንም በላይ ብሩክን አምነዋለሁ፣ ሲጀመር እኔና ብሩክን ሰው ሊያስታርቀን አይችልም፣ እኔ እና በብሩክ መሀል ሌላ ሶስተኛ ወገን እንዲገባ አልፈልግም ብለሽ አስረግጠሽ ተናግረሽ እውነቱን ተናግረሽ ሰላም ወርዶ እንደምትታረቁ ተስፋ አለኝ። እኔ ከሀይሚ ነው የምጠብቀው፣ ማለት ነገሮችን እንዴት ማስተካከል እንዳለባት ሀይሚ ጠንቅቃ ስለምታቅ ማለት ነው። ግን አሁን ያው መናገር ያለበትን ነገር አኩርፏል ስለተባለ ይሄው ተናገረ። ሀይሜም እንግዲህ የመሰላትን ሶሲ እና ብሩክ በሰሩት ፕራንክ ይሄው ሁለት ቀን ሶስት ቀን ተናግራለች። ኦልሞስት አምስት ቀን እየሆናቸው ነው። ነገ በሀይሚ አንድ ቪዲዮ ይሰራል። በሀይሚ ይመጣሉ ሰው የጋን ጊዜ ነገ ስትመጣ ሀይሚ እውነቱን ተናግራ ማለት በቃ የሰራችሁት ነገር ልክ እንዳልሆነ ነው ይሄን ያረኩት ብላ ትናገራለች።